የናፖሊ ፕሬዚዳንት ዲ ላውረንቲስ ኬቨን ደብሮይነን ወደ ክለባቸው ማምጣት እንደሚፈልጉ ተናግረዋል። የሴርያውን ዋንጫ በማሳካታችን በጣም ደስተኞች ነን። በቀጣይ ዓመት ተጠናክረን መምጣት እንፈልጋለን። ለዚህ ደግሞ ኬቨን ደብሮይነ ያስፈልገናል። ክለባችን ሁሌም ለኬቨን ደብሮይነ በሩ ክፍት ነው። የተጫዋቹን ውሳኔ እንጠብቃለን። አንቶኒዮ ኮንቴ የተጫዋቹ አድናቂ ናቸው፣ በማለት ዲ ላውረንቲስ ተናግረዋል። ሪያል ማድሪድ ስፔናውን አሰልጣኝ ዣቪ አሎንሶን ቅጥር ይፋ ማድረጋቸው ይታወቃል። እስከ 2028 ድረስም አሎንሶ በበርናቢው ይቆያል ተብሏል። በዛሬው ዕለት በቫሌዴባስ በመገኘት የሪያል ማድሪድ አሰልጣኝ ሆነው እንደሚተዋወቁም ተገልጿል። ከክለቡ ፕሬዚዳንት ፍሎሬንቲኖ ፔሬዝ ጋር ለአዲሱ የውድድር ዘመን ዝግጅትና አሜሪካ ላይ ስለሚካሄደው የዓለም ክለቦች ዓለም ዋንጫ ዙሪያ እንደሚነጋገሩ ታውቋል። ጀርመናዊው ዩሊያን ናግልስማን የባየር ሌቨርኩሰኑ ኮከብ ወደ ሊቨርፑል ለመሄድ ማሰቡ ትክክለኛ ውሳኔ ነው በማለት ተናግረዋል። የጀርመን ብሔራዊ ቡድንን እያሰለጠኑ የሚገኙት ናግልስማን፣ ፍሎሪያን ቪርትስ ድንቅ ተጫዋች ነው። ተጫዋቹ ሊቨርፑልን ለመቀላቀል መምረጡ ትክክለኛ ውሳኔ ነው። በእርግጥ ይፋ አልሆነም፣ ነገር ግን ፍሎሪያን በሊቨርፑል ቤት ፊርማውን ለማኖር ፍላጎት አለው። ለእሱ ትክክለኛውን ክለብ እንደመረጠ ይሰማኛል፣ በማለት ናግልስማን ሀሳቡን አጋርቷል። የስፖርቲንግ ሊዝበኖ አጥቂ ቪክቶር ዮኬሬሽ የቅርብ ጓደኞቹ ወደ አርሰናል መሄድ እፈልጋለሁ ብሎ ነግሯቸዋል፣ በማለት የስዊድኑ ጋዜጣ ላሪዮ ስፖርት መረጃን አውጥቷል። ተጫዋቹ አርሰናልን መቀላቀል ይፈልጋል። የአንድሪያ ቤርታ ንግግርና የአርሰናል ፕሮጀክት እንደ ማረከው ታውቋል። የተጫዋቹ ጓደኛ የሆነው ላርሰን ተጫዋቹ ወደ ኤምሬትስ መምጣት ይፈልጋል፣ ይህ ለአርሰናል ደጋፊዎች ጥሩ ዜና ነው በማለት ሐሳቡን አጋርቷል።